ዛሬ ይዤላችሁ የመጣሁት የሻውሚ ኤምአይ የኢንዶር ደህንነት ካሜራ ነው። ለቤት ውስጥ ወይ ደግሞ ለሱቅ ውስጥ የሚያገለግል ሲ301 ይባላል እና ይህ ካሜራ እንዳልኳችሁ ቤት ውስጥ የሚገጠም ወይ ደግሞ ሱቅ ውስጥ የሚገጠም ነው። 360 ተሽከርካሪ ካሜራ ነው። ዋይፋይ ጋር አገናኝተን ነው እኛ የትም ቦታ ሆነን ቤታችን ሁኔታ መከታተል እንችላለን ማለት ነው። የዚህን ካሜራ እንዴት አካውንት እንዴት መክፈት እንደምንችል እና እንዴት እንደምናገናኝ ከዛ በመቀጠል ደግሞ ካሜራው እንዴት እንደምንጠቀመው ነው ማሳያችሁ ማለት ነው። መጀመሪያ ካሜራውን ከፍተን እናያለን፣ ውስጡ ምን እንዳለ ማለት ነው። ራሱ የሆነ ገመድ አለው። በመቀጠል ቀጥታ ወደ ካሜራው ነው የምናገኘው ማለት ነው። ይህ ካሜራ እንግዲህ ለውጡ ከሌሎቹ ታይፕሲ ነው የሚቀበለው ካሜራው ገመዱ ማለት ነው። እንደገና ደግሞ በፊት ሪሰት ስናደርገው ቀዳዳ በመንካት ነበር በመርፌ። ይህ ግን እዚህ ጋር በመጫን ሪሰት እናደረጋለን ማለት ነው። እንደገና ደግሞ የተወሰኑ የጥራት ማሻሻያ አድርገውለታል ካሜራው ማለት ነው። እና መጀመሪያ እንግዲህ ይህን ካሜራ ከስልካችን ጋር ለማገናኘት መጀመሪያ አፕሊኬሽን እናወርዳለን ማለት ነው። ፕሌ ስቶር ላይ ትገባላችሁ። ስልካችሁ አይፎን ከሆነ ደግሞ አፕ ስቶር ላይ ትገባላችሁ ማለት ነው። ከዛ በኋላ ሰርች ላይ ኤም አይ ካሜራ ስትሉት ይመጣል። ኤም አይ ካሜራ ስልካችሁ እንግዲህ ከምታገናኙት ዋይፋይ ጋር ስልካችሁ ማገኘት አለባችሁ። እኛ ከዋይፋይ ጋር ነው የምናገናኘው፣ ካሜራውን ማለት ነው። ከምጠቀሙበት ዋይፋይ ማቱ አሁን ይሄኛውን ነው ሻውሚ ሆም ይባላል። ይሄኛውን እናወርዳለን ማለት ነው። እኔ አውርጅ ያለው ኦፕን እላለው ማለት ነው እንደገና። ከዛ በኋላ ሳይን አፕ እናደርጋለን ማለት ነው። ኢሜል ያስፈልጋችኋል። እኔ ጂሜል አለኝ፣ በዛ መሰረት ነው ሳይን አፕ የምናደርገው። እዚጋ ክሬት አካውንት የሚለውን እንነካለን ከላይ እዚጋ እንደዚህ ትግስት ይጠይቃል። ብዙ ጊዜ ይሄ ሻውሚ አስቸጋሪ ነው ትንሽ በትግስት ነው ክሬት ማድረግ ያለብን። እንደዚህ ይመጣል ማለት ነው። ከዛ በኋላ ይሄኛውን ኢትዮጵያ እናረጋታለን። ከዛ እዚህ ጋር ኢሜላችን እናስገባለን። ኢሜል እናስገባለሁ ማለት ነው። ከዛ በመቀጠል እዚህ ጋር ፓስወርድ እናስገባለን። ጠንካራ ፓስወርድ ፊደል ካፒታል ሌተር እና ስሞል ሌተር ከዛ ደግሞ ቁጥር ማድረግ እንችላለን። እዚህ ጋር ፓስወርዱን እንደግመዋለን። በታች ያለውን ክሊክ እናደርግለታለን። ከዛ ኔክስት እንላለን። ከዛ እዚህ ጋር ኮድ ሰጥቶኛል። ይህን ኮድ ቀስ ብለን እያየን እንሞላዋለን። ስሞል ሌተር ነው፣ እናንተ ጋር የሚመጣው ይለያል። ተሳስቻለው ስለዚህ፣ አሁንም ደግማለው። አንዳንዴ አይታይም። ኦኬ፣ አሁን ተቀብሎኛል። እንግዲህ ወደ ኢሜል ገባና ኮድ የተለኮን ኮድ እዚጋ አከትለታለሁ ማለት ነው። ጂሜል እገባለሁ። እዚ ዚጋ ሪፍረሽ አረገዋለሁ። ጂሜል እዚጋ ተልኮልኛል፣ ሻዎሚ ኮፕሬሽን የሚለው ኮዱ ይሄውና። እንግዲህ የምታዩት እሱን ኮፒ ታደርጉታላችሁ። ከዛ በኋላ እዚህ ጋ እናስገባዋለን። ኮፒ አርጉትን እዚህ ጋ እዛ ሰሚት ለዋለ። እንደምታዩት አሁን በቃ እየገበላኝ ነው ማለት ነው። እና ብዙ ሰው የመጀመሪያ ጊዜ ያስቸግራል። እኔ ከዚህ በፊት ዳግም ይህን ነገር ክሬት አርኩኝ፣ ብዙም አይከብደኝም። እናንተ ለመጀመሪያ ጊዜ ስለሆነ በትዕግስት ቀስ ብላችሁ ክሬት ማድረግ አለባችሁ ማለት ነው። አሁን ክሬት ሆኗል። አሁን ከካሜራው ጋር ከዋይፋይ ጋር ማገናኘት ነው የሚጠበቅብን። እዚህ ጋር ፕላስ ምትለዋን በመጫን እስካን እንላለን። ከዛ በኋላ እዚህ ጋር እናመጣና ሰሚለን ሪሰት የሚልሆን ስካን እያደረገ ነው። አግኝቶታል። ከዛ እዚህ ጋር ዋይፋይ እናስገባለን። እኛም የምንጠቀመው ቤት ያለው ወደሙ ሱቅ ያለውን አጠገባችን ያለውን ማለት ነው። ከዛ ከታች ደግሞ ፓስወርድ ይገባል ዋይፋይ። ከዛ ኔክስት እንላለን። ከዛ ኮኔክት እንላለን። ለንዚጋ ክሬት እኒውር የሚለውን እነካለን። ምንፈልገውን እንሰጠዋለን። ኦኬ እንላለን። ክስት እንላለን። ክስት እንላለን። ክስት ሼር ማድረግ እንችላለን ይህን ካሜራ። ስለዚህ ወደ በኋላ ዱ ኖት ሼር ቢሎን አሁን ካለን ለጊዜው። ዱ ኖት ፕሮሞት እንላለን። ትንሽ እዚህ ጋር መታገስ አለብን። ከዛ አግሪ እንላለን። ኦኬ፣ ወደ ወጣው ይሄኛው እዚህ ጋር ደግሞ ኤስዲ ካርድ ጨምረልታለሁ። ፎርማት አርጎ ነው የሚለኝ። ኦኬ፣ ደውላለሁ። ፎርማት እስኪ አርጎ እንጠብቃለን። ኤስዲ ካርድ ከተትን ፎርማት ግዴታ ነው። አሁን ፎርማት አድርጓል ማለት ነው። እዚጋ እንደምታዩት ኤስዲ ካርድ ጋር እዚጋ ሪካርድ ሞድ የሚለውን መምረጥ እንችላለን። ሁሌ ሪካርድ እንዲያደርግ ከፈለገን ኦልወይዝ የሚለውን ወይስ ኢቨንት ሪካርድ ወይ ደግሞ እንቅስቃሴ ሲያገኝ ኢቨንት ሪካርድ መምረጥ እንችላለን። ምንም ችግር የለውም ማለት ነው። እንደፈለግን እናደርጋለን። እንቅስቃሴ ብቻ ሲያገኝ ሪካርድ ማድረግ እንችላለን እና ኦኬ እንለዋለን። ምንም ችግር የለውም። እዚጋ ኦልሬዲ ኮኔክት አርገዋል አሁን ሱቅ ላይ አገናኝቸዋለሁ ማለት ነው። እንግዲህ ግድግዳ ላይ መስቀል ይችላላችሁ እናንተ ማስቀመጥም እንደዚህ ይችላላችሁ ማለት ነው። እና ይሄኛውን ለማሽከርከር እዚህ ጋር እናወርደው እና እንደዚህ ማሽከርከር እንችላለን ማለት ነው። ካሜራውን እንዲያሽከረከርን መጠቀም እንችላለን ማለት ነው። ከፈለገ ደግሞ የሰው ምራቹ የተከተለ እንዲቀርጽ ማድረግ እንችላለን። ይህን ካሜራ እሱ ለማድረግ እዚህ ጋር ሶስት ነጥብ እነቃና ከዛ በኋላ ከሚያስቲክ እንነካለን። ከዛ በኋላ እዚህ ጋር ሞሽን ትራኪንግ ቢለውን ከነካ ነው ራሱ እየተከተለ ይቀርጻል ማለት ነው። ፕሌ ባክ ለማየት እዚህ ጋር የቀረጸውን ፕሌ ባክ ቢለውን ነክተን መመልከት እንችላለን። ድምፅ ደግሞ ለመስማት ይሄኛውን ድምፅ መስማት ከፈለግን፣ ማይክ ደግሞ ለማውራት ይሄኛውን በመንካት ማውራት እንችላለን። ሄሎ ሄሎ ሄሎ፣ ቼክ ቼክ። ማውራት እንችላለን። እንደገና ስልካችን ላይ ሪከርድ ማድረግ ከፈለግን አሁን የሚታዩትን ይሄኛውን ሪከርድ መንካት እንችላለን። እዚህ ጋር ደግሞ ፎቶ ማንሳት ከፈለግን ፎቶ እናነሳለን ማለት ነው። ይህን ካሜራ እንግዲህ የተለያየ አድ ማድረግ እንችላለን፣ መጨመር እንችላለን የምንፈልገውን ካሜራ ብዛት ማለት ነው፣ እዚህ ጋር ፕላስ ያለውን በመጫን። ፕሌ ባክ እዚህ ጋር ለማየት ነው የቀረጸውን። እንዲዙም አድርገን ማየት እንችላለን ማለት ነው። የቀረጸውን ነው እዚህ ጋር የምታዩት ማለት ነው። ሜሞሪ ካርድ ደግሞ ይሄ ካሜራ ከሌላችሁ፣ የተወሰነ አስር አስር ሰከንድ እንዲቀርጽላችሁ ከፈለጋችሁ እዚህ ጋር ሴቪሊያንስ የሚለውን መጠቀም እንችላለን። እዚህ ጋር ተርን ኦን ካረግ ነው። እዚህ ጋር ዴቴክሽን ደግሞ ኦን ካረግ ነው። ወደ ስልካችን የሚልው ዲቴክሽን ሽ ኖቲፊኬሽን ከዛ በኋላ አሁን ኦረዲ ኦን አድርጊዋለው። በየ10 ደቂቃ ኦር በየሶስት ወየ አምስት በየ3 ደቂቃ መርጠን ሪከርድ ያደርጋል። ሞሽን ሲያገኝ ይቀርጻል እና እናገኛለን ማለት ስልካችን ማለት ነው። ይህ እንግዲህ ነፃ የራሱ አይክላውድ አለው፣ ግን ትንሽ ትንሽ ነው የሚቀርጸው ማለት ነው። እዚጋ እንደምታዩት ሰርቪላንስ እንቅስቃሴ ሲያገኝ የሚቀርጸው ማለት ነው። እዚሁ ላይ እንዳለ ፕሌ ማለት እንችላለን። ከፈለግን እዚህ ጋር ኦፕን ብለን ከላይ ማየት እንችላለን ማለት ነው። ይህን ይመስላል እንግዲህ